እንደ ከረማችሁ አድማጮቻችን፣ የታተላችሁ የምትገኙት 33 3 በአዳዳ ፌም 951 ነው። የአውሮፓ ሻምፒየንስ ሊግ ከነገ ጀምሮ እስከ ግንቦትወር መጨረሻ ድረስ በተለያዩ የምድብ ማጣሪያና የጥሎ ማለፍ ጨዋታዎች የሚከናወን ይሆናል። በ36 ቡድኖች መካከል የሚከናወን ውድድር ነው፣ ለሁለተኛ ተከታታይ አመት በአዲስ ፎርማት ያለፈው አመት ሻምፒዮን ፓሪስ ሴን ጀርመን እንደነበር ይታወቃል። ኢንተር ሚላንን አምስት ለባዶ በሆነ ውጤት ማሸነፍ ከ1961 62 የውድድር ዘመን በኋላ አንድ ቡድን በሻምፒዮንስ ሊግ የፍጻሜ ጨዋታ ተጋጣሚው ላይ አምስት ጎሎችን አስቆጥሮ ያሸነፈበት ጨዋታ ነው። ፓሪስ ሴን ጀርመን ሁሉም የሚስማማበት ትልቅ ስኬት ነው። ኦፕታ ባወጣው ግምት ዘንድሮ የሻምፒዮንስ ሊጉን ዋንጫ ለማንሳት ቅድሚያ ግምት ያገኘው ሊቨርፑል ነው 20 ነጥብ አራት ፐርሰንት አርሰናል 16 በ100 ወይም 16 ፐርሰንት ይህንን ዋንጫ የማንሳት እድል አለው ተብሎ ግምት ተሰጥቶታል። ፓሪስ ሰን ጀርማን የወቅቱ ሻምፒዮን፣ 12.1 ፐርሰንት። ማንቸስተር ሲቲ የ2022 23 የውድድር ዘመን ሻምፒዮን፣ 8.4 በ በመቶ። በተመሳሳይ ፉትቦል ክለብ ባርሴሎና የአምስት ጊዜ ሻምፒየንስ ሊግ ዋንጫ አሸናፊ፣ 8.4 በ100። ቼልሲ የሁለት ጊዜ ሻምፒየንስ ሊግ አሸናፊ፣ 7 ፐርሰንት ሪያል ማድሪድ የዚህ ውድድር ንጉስ 15 ጊዜ ዋንጫውን በማንሳት ቀዳሚ ቡድን 5.8 ፐርሰንት ነው ያገኘው ይህንን ዋንጫ ያነሳል በሚል የተሰጠው እድል። ባየር ሙኒክ የስድስት ጊዜ የዋንጫ አሸናፊ ነው የሻምፒየንስ ሊግ 4.3 በመቶ። ኢንተር ሚላን ሶስት ጊዜ ይህንን ዋንጫ ማንሳቱ ይታወቃል። 1963 64 1964 65 እንደዚሁም ደግሞ 2009 10 የውድድር ዘመን ያለፈው ዓመት የፍጻሜ ተፋላሚ፣ 2022 23 የውድድር ዘመን የፍጻሜ ተፋላሚ እንደነበር የሚታወስ ነው። ኒውካስል ዩናይትድ ሶስት ፐርሰንት እድል አግኝቷል። ይሄ የበለጠ እጅግ በጣም አስገራሚ ነው፣ ምክንያቱም ኒኳስል ዩናይትድ በአውሮፓ መድረክ ያለው ስኬት ያን ያህል እዚህ ግባ የሚባል አይደለም። ግን ኦፕታ ይህንን እድል ሰጥቶታል። አርሰናል ከአትሌቲክ ቢልባኦ በሳን ማሜስ የሚከናወነው ጨዋታ ትኩረትን ይስባል። ዘንድሮ አርሰናል ይህንን ዋንጫ ያነሳል ወይ? ኦፕታ እንግዲህ በሁለተኛ ደረጃ ላይ ነው ያስቀምጠው። አርሰናል ያለፈው አመት የግማሽ ፍጻሜ ተፋላሚ ቡድኑ እንግዲህ በዚህ የውድድር ዘመን የመጀመሪያ ጨዋታውን እንግዲህ ከአትሌቲክ ቢልባኦ ጋር ከሜዳ ውጪ ነው የሚያከናውነው። በሜዳው አራት ጨዋታዎችን ከሜዳ ውጪ አራት ጨዋታዎችን የሚያከናውነው በሜዳው ከባየር ሙኒክ፣ ከአትሌቲኮ ማድሪድ፣ ከኦሎምፒያኮስ እንደዚሁም ከካይራት አልማቲ ጋር ጨዋታውን ያከናውናል። ከካይራት አልማቲ ጋር በሜዳው መጫወቱ እድለኛ ያደርገዋል። ምክንያቱም ረዥም ርቀት ነበር ይጓዝ የነበረው ከሜዳ ውጪ ቢጫወት አስር ሰዓት የአውሮፕላን ጉዞ የአምስት ሰዓት የስምንት ሰዓት የአውሮፕላን ጉዞ ነው ከካይራት አልማቲ ጋር የሚጫወቱ ቡድኖች ከሜዳቸው ውጭ ሲጫወቱ የሚያደርጉት። ከዛ ውጪ ከኢንተር ሚላን ጋር ከሜዳ ውጭ ይጫወታል። በሳንሴሮች ሴፔሜዛ ስታዲየም ከክለብ ብሩዥ፣ ስላቪያ ፕራሃና በዚሁም ደግሞ አትሌቲክ ቢልባኦ ጋር አርሰናል፣ ዘንድሮ እድሉ ጥሩ ይመስላል። በሜዳው ከትልልቅ ቡድኖች ጋር ነው የሚጫወተው። ከሜዳው ውጭ በሚያረጋቸው ጨዋታዎች ማሸነፍ የሚችላቸውን ቡድኖች ነው የሚገጥመው። ስለዚህ እድል አለው ማለት እንችላለን ዘንድሮ አርሰናል። ያ እንግዲህ ካለው ያለፈው የውድድር ዘመን ልምድ በመነሳት በምድብ ውስጥ ካሉ ቡድኖች የተሻለ ግምት የሚሰጠው አርሰናል ነው። እንዳልከው ጠንካራ ተጋጣሚዎችን በሜዳው ይገጥመን፣ የአዲሱ ፎርማት ደግሞ የመልስ ጨዋታ የለውም። ስለዚህ ከዚህ አርሰናል አትራፊ የሚሆን ይመስላል እንግዲህ። የማክሰኞ እንግዲህ የመጀመሪያ ጨዋታ ከአትሌቲክ ቢልባኦ ጋር ነው የሚያደርገው። ቀላል ጨዋታ አይደለም ማለት ከአትሌቲክ ቢልባኦ እስካሁን በላሊጋው አልተሸነፈም፣ ሁሉንም ጨዋታ ማሸነፍ ችለዋል። ትላንት ሽንፈት አስተናግሮ ከትላንት በስቲያ ከዲፖርቲቮ አላቤስ አንድ ለባዶ ሆነ ባስክ ደርቢ ከማሸነፉ ውጪ ሪያል ቤትስን ውለላ እንዳሸንፈዋል ራዮ ቫይካኖን አንድ ለባዶ ማሸነፍ ችሏል። ሲቪያን እንደዚሁ በጣም ምርጥ በነበረው ጨዋታ ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። ይህ ቡድን እና ጠንካራ ቡድን ነው የሚገጥመው እንግዲህ ማሳካት ከነበረበት አስራ ሁለት ነጥብ ዘጠኙን አሳክቶ በጥሩ መንፈስ ነው የአርሰናልን ጨዋታ የሚያደርገው። እንግዲህ ኒኮ ዊሊያምስ በጣም ጥሩ ተጽዕኖ ፈጣሪ ተጫዋች ነው። ቡድኑ እንደ ቡድን አብረው ብዙ የቆዩ ተጫዋቾችን ይዟል። ስኬታማ ጉዞ ነው እያደረገ በዚህ ጨዋታ ላይ አይሰለፍም። ከዛ ውጪ ሌላኛው ተጫዋች ኤምሪሽ ላፖርት ወደ ቀድሞ ቡድኑ ተመልሷል ግን አልተመዘገበም። በዚህ በሻምፒየንስ ሊግ የአውሮፓ እግር ኳስ ማህበር አንድ ሕግ አውጥቷል። ያልተመዘገቡ ተጫዋቾች የሚጫወቱበት እድል አላቸው። በተለይ ከተመዘገቡ ተጫዋቾች መካከል አንደኛው በጉዳት ምክንያት ከሜዳ የሚርቅ ከሆነ ያልተመዘገቡ ተጫዋቾች በዛ ተጫዋሽ ቦታ የሚተኩ ይሆናል ያ ካልሆነ በስተቀር ኤምሪሽ ላፖርት ያ እድል ላይኖረው ይችላል ያ እንግዲህ ሰባት ጎሎችን ማስቆጠር ችሏል በእነዚህ አራት የላሊጋ ጨዋታዎች ስለዚህ ቡድኑ ሲያጠቃጥሩ እንደሆነ ማሳያ ነው ግን ትንሽ የመከላከል ድክመት አለበት ይህንን የመከላከል ድክመት አሁን ጠንካራ የሆነ ያርሰናል ማጥቃት አብዝቶ ሲፈት ነው የምንመለከትበት እድል ሰፊ ይመስላል ማርክ እንግዲህ የስፔን ክለቦች በአውሮፓ በተለይ ለእንግሊዝ ክለቦች ብዙ ፈታኝ ናቸው። ና አሁን የእንግሊዝ ክለቦች የልዩነት እያጠበቡ መምጣት ከመቻላቸው በፊት ብዙ ኳስን የሚይዙ ቡድኖች ስለነበሩ የስፔን ቡድኖች ለእንግሊዝ ያን የጨዋታ አቀራረብ ፈጽሞ ተስማሚ አልነበሩ። ጨዋታውን የበለጠ ኳሱን ተቆጣጥረው ነው ጨዋታውን ኮንትሮል የሚያደርጉባቸው። የእንግሊዝ ክለቦች ብዙዎቹ ዳይሬክት ስለነበሩ ፈጣን ማጥቃትን የሚተገብሩ ስለነበሩ ከኳሱ ጋር ብዙ እንዳይገናኙ ያደርጓቸዋል። እና አሁን ግን የእንግሊዝ እግር ኳስ ብዙ ተቀይሯል። ማርክ በፖሴሽን ላይ የሚያምኑ አይደለም የፕሪሚየር ሊግ ክለቦች በርካታ የሻምፒየንስ ሊግ ክለቦች እንዳሉ እየተመለከትን ያለ ነው እና በአትሌቲክ ቢልባኦ አርሰናል ሊፈተን የሚችልበት እድል ጠባብ ይመስለኛል። እንግዲህ አትሌቲክ ቢልባኦ አሁን ይህን ጨዋታ ታሳቢ ያደረገ የተወሰነ ለውጦችን ለማድረግ ሞክረዋል። በሜዳው እንደመጫወቱ ዲፖርቲቮ አላቬስን በገጠመበት ጨዋታ ግን ዋጋ አስከፍሎታልና ያን ያክል የስኳድ ጥልቀት የለውም። በአርሰናል በኩል ግን በጣም ሰፊ ስኳድ ከመያዙ ጋር በተያዘ የመጀመሪያውን ጨዋታ በቢልባው የሚፈተንበት እድል ጠባብ ይመስለኛል። እንግዲህ ዘንድሮ ከአዲስ ፎርማት ለውጥ ጋር በተገናኘ የመጀመሪያዎቹ ስምንት ቡድኖች ወይንም ደግሞ እስከ ስምንተኛ ደረጃ ይዘው የሚፈጽሙ ቡድኖች ከስምንት የደርሶ መልስ ጨዋታ በኋላ በቀጥታ የሚያልፉ ናቸው። ከዘጠነኛ እስከ ሀያ አራተኛ ደግሞ ያሉት ቡድኖች በደርሶ መልስ ጨዋታቸውን ያከናውናሉ። ከዘጠኝ እስከ አስራ አምስት እስከ አስራ ስድስት ከአስራ ሰባት እስከ ሀያ አራት ያሉ ቡድኖች እርስ በርስ ማይገናኙበት ነው። ከዘጠኝ እስከ 16 ያሉት እርስ በርስ አይገናኙም። ከ17 እስከ 24 ያሉት እርስ በርስ አይገናኙም። ስለዚህ ከ9 እስከ 16 ያሉ ቡድኖች ከ17 እስከ 24 ያሉትን ቡድኖች ነው የሚገጥሙት። አርሰናል ባለፈው ዓመት ልክ እንደ ሊቨርፑል ሁሉ ቶፕ 8 ከነበሩ ቡድኖች መካከል አንደኛው እንደነበር ይታወቃል። ያ ደግሞ ሌላ የደርሶ መልስ የፕሌይ ኦፍ ጨዋታ እንዳይጫወት አድርጎታል እና ፓሪስ ሴንት ዠርመን ሻምፒዮን የሆኑት በእርግጥ አስር ጨዋታ አከናውነው ነው እስከ ፕሌኦፉ። ሌላ ዘንድሮ ደግሞ እድል የሚሰጠው ለአንደኛና ለሁለተኛ ቡድኖች፣ ቡድኖቹ ረዥም ርቀት የሚጓዙ ከሆነ እስከ ሴሚፋይናል ድረስ የመልሱን ጨዋታ በሜዳቸው ነው የሚያከናውኑት። ሶስተኛና አራተኛ ደረጃ ይዘው የሚፈጽሙ ቡድኖች እስከ ሩብ ፍጻሜ ድረስ፣ ከዛ ውጪ ያሉ ቡድኖች ደግሞ እስከ ሁለተኛው ዙር፣ በሁለተኛው ዙር ላይ የመልሱን ጨዋታ በሜዳቸው ያከናውናሉ። ስለዚህ አርሰናል ይህንን እድል የሚያገኝ ከሆነ ሌላ እድል ይሰጠዋል። ከስፔን ክለቦች ጋር ያለው ሪከርድ ጥሩ ነው። ከ2022 23 የውድድር ዘመን ጀምሮ ወደ ሻምፒዮንስ ሊግ ከተመለሰበት ጊዜ አንስቶ አምስት ጊዜ የስፔን ቡድኖችን አሸንፈዋል። ሪያል ማድሪድን በደርሶ መልስ፣ ሴቪያን በደርሶ መልስ፣ እንደዚሁም ዢሮናን አምና አሸንፏልና ዘንድሮ እንግዲህ አሁን የማክሰኞውን ጨዋታ በድል የሚወጣ ከሆነ ብቸኛው የእንግሊዝ ቡድን ይሆናል ማለት ነው። በዚህ ጊዜ ውስጥ የእንግሊዝ ቡድኖችን በስድስት አጋጣሚዎች የስፔን ቡድኖችን በማሸነፍ ና ይሄ ምናልባት ፎርሙላውን አግኝቷል ወይ የሚያስብል አይነት ነው። ከአትሌቲክ ቢልባው ጋር ቅርብ ጊዜ ተገናኝቶ ነበር። በቅርብ ውድድር ዘመን ዝግጅት ኤሚሬትስ ላይ ሶስት ለባዶ በሆነ ውጤት አርሰናል ያሸነፈበትን ጊዜ እናስታውሳለን። የቪክቶሪ ኩሬሽ የጎል አካውንቱን የከፈተበት ጨዋታ ላይ ና ይህንን ጨዋታ ለማሸነፍ በሚያስችል ሁኔታ ላይ ሆኖ ቅድመ ግምት አግኝቶ ነው ይህንን ጨዋታ የሚያከናወን ያ። ሌላው የበለጠ እድል የሚሰጠው ለሚኬል አርቴታ አርሰናል ስፔናውያን ተጫዋቾች በቡድን ውስጥ መኖራቸው ነው። ስፔሲፊካሊ ደግሞ የባስክ የባስክ ተወላጆች ናቸው። ሚኬል ሜሬኖ እና ማርቲን ማርቲን ዙቢሜንዲ አይነት ተጫዋቾች አሉት እና የስፔን ክለቦች ምን አይነት የጨዋታ አቀራረብ ሊኖራቸው እንደሚችል በደንብ የሚረዱ ተጫዋቾች ናቸው። እነዚህ ተጫዋቾች ለአርሰናል የመጀመሪያ ጨዋታ ትልቅ አስተዋጽኦ ያደርጋሉ የሚል እምነት አለ። ሌላኛው ደግሞ ማርክ፣ በአርሰናል በኩል አሁን በሻምፒየንስ ሊግ ምናልባት ቡድኑ ረዥም ርቀት እንዲጓዝ ከሚያደርጉት ምክንያቶች መካከል ሌላኛው የአሰልጣኙ ብዙ የታክቲክ አማራጭ እንዲኖረው የሚያደርግ ስብስብ በቡድን ውስጥ መኖሩ ነው። በክፍት ጨዋታ እንቅስቃሴ፣ በመልሶ ማጥቃት፣ በቆመ ኳስ በሁሉም የማጥቃት መንገድ ጎል ማስቆጠር የሚችል አይነት ቡድን መጠቀም ይችላል። እንደ አስፈላጊነቱ አራት ሁለት ሶስት አንድን መጠቀም ይችላል። አራት ሶስት ሶስት መጫወት ይችላል። አራት አንድ ሶስት ሁለት መጫወት ይችላል። በሁለት አጥቂ መጫወት የሚፈልግ ከሆነ ዙ የበለጠ ማይካሎ ሞሪኒ ወደፊት ወደ ቪክቶር ኦክሬጅ አስጠግቶ መጫወት ጨዋታው እንደሚፈልገው የጨዋታው ክፍል እንደሚያስገድደው ተለዋውጦ ተጋጣሚዎቹ መፈተን የሚችልበት አይነት እጅግ ጥራት ያለው ስብስብ ነው። በማይክል አርቴታ እጅ ላይ ያለው የተጫዋቾች ጥራት ከፍ ባለ ቁጥር አሰልጣኞች ለሚገጥማቸው ፈተና ትክክለኛና አስፈላጊው ምላሽ እንዲሰጡ እድል ይሰጣቸዋል። ሀሳብ እንዳያጥራቸው ለገጠማቸው ሜዳ ላይ ለገጠማቸው ችግር ሀሳብ እንዳያጥራቸው እድል ይሰጣቸዋል። ማርክ የተለያየ ኳሊቲ ያላቸው ተጫዋቾችን ነው የያዘው ቡድኑ በማጥቃት ወቅት ድሪቭል የሚያደርጉ ጥራት ያለው ፓስ የሚያደርጉ ያለ ኳስ ሳጥን ውስጥ የዘገየር ውጭ አድርገው ሳጥን ውስጥ የሚደርሱ ከሳጥን ውጭ ጎል የሚያስቆጥሩ ከተሻጋሪ ኳስ ጎል የሚያስቆጥሩ ለተከላካይ ጊዜውን የጠበቀ ሽፋን የሚሰጡ ጥራት ያለው ስብስብን የያዘው ማይክል አርቴታ እና የታክቲክ አማራጮቹ መብዛት የበለጠ ለተጋጣሚዎቹ በአውሮፓ መድረክ ለሚያገኛቸው አርሰናል ተጋጣሚዎች ፈተናው ከባድ የሚሆን ይመስለኛል። ያው እንግዲህ አትሌቲክ ቢልባኦ ለሶስተኛ ጊዜ ነው በአውሮፓ መድረክ ሲሳተፍ በሻምፒየንስ ሊግ 199899 እንደዚሁም ደግሞ 201415 የውድድር ላይ ነው ተሳታፊ የሆነው። አርሰናል እንግዲህ ለሶስተኛ ተከታታይ ዓመት በሻምፒየንስ ሊግ ተሳታፊ ሆኗል፣ ሰባት ዓመት ርቆ ከቆየ በኋላ። በፊት እንግዲህ ቀድመ ስታነሳ የነበረው ነገር ነበረ፣ በተለይ በ20022003 የውድድር ዘመን አንድ የሚባል ነገር ነበረ ኦፍኮርስ ካለውና ከሚታየው አንጻር ነበር። በወቅቱ ሲባል የነበረው የስፔን ክለቦች የጣሊያን ቡድኖችን አልቻሉም፣ የጣሊያን ቡድኖች ደግሞ የእንግሊዝ ቡድኖችን አልቻሉም፣ የእንግሊዝ ቡድኖች ደግሞ የስፔን ቡድኖችን አልቻሉም ከሚል የሚል ነገር ሲነሳ እንደነበር ይታወሳልና አሁን ግን በታክቲክም ረገድ ልቋል። ጥራት ያላቸውንም ተጫዋቾች ይዘዋል። የእንግሊዝ ቡድኖች የፖሴሽን ችግር የለባቸው ከምንም በላይ ደግሞ አሁን ልዩነት እየፈጠረ ያለው የኢንቴንሲቲ ጉዳይ ነው። የእንግሊዝ ቡድኖች የበለጠ ከፖሴሽን ባሻገር ከተለዋዋጭ ታክቲኮች ባሻገር እረፍት የለሽ እንቅስቃሴ ነው የሚያደርጉት። አትሌቲክ ቢልባው አምና ከማንቸስተር ዩናይትድ ጋር ተጫውተው ሰባት ለአንድ በሆነ ውጤት ነው የተሸነፈው። በዩሮፓ ሊግ ሴሚፋይናል የአምሳ ማሜስ ነበር የፍጻሜ ጨዋታ ይከናወን የነበረው። ይህን ስትመለከት ማንቸስተር ዩናይትድ ያሳለፈው ጊዜ በጣም ደካማ ጊዜ ነበር። ግን ሩመን አሞሪም አንድ የሚናገሩት ነገር ነበር። ለምንድ ነው ማንቸስተር ዩናይትድ በእንግሊዝ የተቸገረው፣ በአውሮፓ ላይ ረዥም ርቀት የተጓዘው እንዲህ ላለመውረድ እየተጫወተ ተብሎ ሲጠየቁ የእንግሊዝ ፕሪምየር ሊግ የፊትነስ ደረጃው በጣም ከፍ ያለ ነው፣ አውሮፓ ላይ ደግሞ እንደዛ አይደለም የሚል ነገር ተናግረዋል። እና አንደኛው አርሰናልን ጨምሮ የእንግሊዝ ቡድኖች በዚህ ረገድ ተጠቃሚ የሚሆኑ ይመስለኛል። በዚህ ወደ ይሄ ምንም ጥርጥር የለው ማርክ እንግዲህ የእንግሊዝ ክለቦች የአውሮፓ መድረክ የበለጠ ስኬታማ መሆኑ የጀመረው ከተለያየ ቦታ የሚመጡ አውሮፓውያን አሰልጣኞች ወደ እንግሊዝ ፕሪሚየር ሊግ መምጣት ሲጀምሩ ነው። ተጫዋቾችም አብረው ከእነሱ ጋር ተከትለው እየመጡ የቸልሲ ሁለቱ የሻምፒየንስ ሊግ ስኬት ከአውሮፓውያን አሰልጣኞች ከተለያየ ሀገራት የመጡ የአውሮፓውያን አሰልጣኞች ውጤት ነው። እንግዲህ እንግዲህ ጣሊያናዊ ዲማቴዮ ነው አንደኛውን ዋንጫ አንጭ ያሳካው። ሁለተኛው ቶማስ ቱሄል ጀርመናዊው ናቸው ያሳኩት። በማንቸስተር ሲቲ በኩል የመጣውን ዋንጫ ስትመለከት ፔፕ ጋርዲዮላ ከስፔን የመጣው ፔፕ ጋርዲዮላ ነው ያሳካው። በሊቨርፑል በኩልም እንደዛው ነው። ዩርገን ክሎፕ፣ ራፋ ቤኒቴዝ ስፔናዊው እና ደግሞ ጀርመናዊው ናቸው ይህንን ስኬት ማሳካት የቻሉት እና አንድ የሚነገር ነገር ነበር ማርክ እንግዲህ፣ በእንግሊዝ እግር ኳስ ተመሳሳይ የሆነ አቀራረብ፣ ተመሳሳይ የሆነ አጭቦት፣ የበለጠ ይሄ ቀጥተኝነት፣ ረዣዥም ኳሶች፣ ተሻጋሪ ኳሶች የሚበዙበት ሊግ እንደነበረ ይነገራል። የሊጎቹ ስታንዳርድ ነው በአውሮፓ መድረክ ቅድም ያነሳቸውን የጣሊያን ክለቦች ለስፔን ክለቦች የስፔን ክለቦች ለእንግሊዝ ክለቦች ይሄ ስታንዳርዱ ነው የሚጫወቱበት መንገድ ሚስማማቸው ሆኖ ይገኝና ለማሸነፍ ሲቸገሩ ብዙ ጨዋታዎችን ተመልክተናል። ና የእንግሊዝ እግር ኳስ አሁን ብዙ የለውጥ አብዮቶችን አከናውኗል። አሁን የተለያዩ አይነት የጨዋታ ሀሳቦች ያሉበት ሊግ ነው። እንደውም ለሌሎች ሊግ መነሻ የሆኑ ሀሳቦች ከእንግሊዝ ፕሪሚየር ሊግ ነው የሚወጡት ማለት ይቻላል። እርግጥ የጀርመን እግር ኳስ የአሰልጣኞች ላይ ያለው ኳሊቲ እጅግ የተለየ ነው። ማርክ ጀርመናውያን አሰልጣኞች መት የፈጠሩት ተጽዕኖ ሱጥሮ ማሳያ ይመስለኛል። በእድሜ ወጣቶች አዳዲስ ሀሳብ ያላቸው ያ አዳዲስ ሀሳብ ያላቸው ፎልስ ፕሬሲንግ፣ ጌጌን ፕሬሲንግ የተለያዩ አይነት የጨዋታ ሀሳቦችን ወደ እግር ኳስ ይዘው የመጡ በሚገርም ኤነርጂ የመጡ አሰልጣኞች አሉ፣ በጀርመን እግር ኳስ የምንመለከታቸውና የእንግሊዝ እግር ኳስ አሁን የሁሉም ሀገራትን አዳዲስ የመጡ የእግር ኳስ ሀሳቦችን ይዞ የሚከናወን ሊግ ነው። ስለዚህ ሌሎች የበለጠ ይፈተናሉ እና አሁን ኢንቴንሲቲው፣ ተለዋዋጭነቱ እና በሊጉ ደግሞ በየሳምንቱ የሚገጥማቸው የታክቲክና አካላዊ ፈተና ለአውሮፓ የበለጠ ዝግጁ እንዲሆኑ ያደርጋቸዋል የሚል እምነት አለኝ። እና እጅግ በጣም ፈታኝ ነው ለሌሎች ሀገራት ከእንግሊዝ ፕሪሚየር ሊግ ግለት ልክ አብሮ መጫወት። ያ ሊጉ እንግዲህ በፉክክር ስሜት የተሞላ ነው። ይሄ ደግሞ ለቡድኖቹ ከፍ ያለ አቅም ይሰጣል፣ በተለይ በሻምፒየንስ ሊግ በሚያደርጉት ፉክክር ላይ። እንግዲህ አርሰናል ዘንድሮ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ይህንን ዋንጫ ያነሳል በሚል ግምት የተሰጠው ነው። ብዙ ነገር ሊናገር ይችላል። እንግዲህ ቅድሚያ የተሰጠው ሊቨርፑል ነው። ሀያ ነጥብ አራት በመቶ አርሰናል አስራ ስድስት በመቶ እድል አግኝቷል። ማንቸስተር ሲቲም ኒውካስል ዩናይትድም ይህንን እድል አግኝተዋል እንግዲህ የሚሳተፉት ቡድኖች ስድስት ናቸው ቼልሲ እና ኦፍኮርስ አምስቱ ቡድኖች ግምት ተሰጥቷቸዋል ሻምፒዮን ይሆናሉ በሚል የተለያየ ከቶተናን በስተቀር ስድስት ቡድኖች ተሳታፊ ናቸው ይሄም የሚነግር ነገር አለ ኦፍኮርስ አንደኛው ቡድን የኤሮፓ ሊግ እድል አግኝቶ ነው የገባው ግን ኮታው ወደ አምስት ከፍ ማለቱ የእንግሊዝ ቡድኖችን ተጠቃሚ አድርገዋል። እንግዲህ አርሰናል የስኳድ ጥልቀቱ እጅግ በጣም አስገራሚ ነው። በዚህ ጨዋታ ላይ ዊሊያም ሳሊባ አይሰለፍም፣ ክሪስቲያን ኖርጋርድ፣ ከዛ ውጭ ቡካዮ ሳጋ፣ ካያቨርትስ፣ ገብርኤል ጄሱስ፣ ግን ምንም የሚያሳስብ ነገር የለም። ሌላ አድቫንቴጅ ይሄ ነው የስኳድ ደብስ። አርሰናል ይሄ ምናልባት በመጀመሪያ ጨዋታ የገጠማቸው ፈተና ነው። ጥራት አለው ስኳዱ ብዙ ላያስጨንቅ ላያሳስብ ይችላል ማርክ ግን የበለጠ የውድድር ጫና እየበረታ ሲመጣ የፕሪሚየር ሊጉ ውጥረት የበለጠ ከፍ እያለ ሲመጣ፣ ሻምፒየንስ ሊግ ከምድብ ጨዋታ ወጥተህ ወደ ጥሎ ማለፍ ፈተና እየሄድክ ባለህበት ሰዓት፣ በዚህ ደረጃ የተጫዋቾች ቁጥር በጉዳት ማጣት የበለጠ አሁን ጨዋታ ሼር ማድረግ የሚያስፈልግበት ሰዓት አይደለም። አሁን የበለጠ ግን ጫናዎች እየበረቱ ሲመጡ ስኳዱ ጥራት ስላለው ሁሉንም ተጫዋቾች እንዳስፈላጊነቱ ለመጠቀም በፕሪሚየር ሊግ የተጠቀመባቸውን ተጫዋቾች ምናልባት በሻምፒየንስ ሊግ የተወሰነ ለውጥ አድርጎ ፍሬሽ የሆኑ ጉልበቶችን ይዞ ለመግባት ስኳዱ በሙሉ ጤነኛ ከጉዳት ነፃ መሆን ያለባቸው ይመስለኛል፣ እዛ ምዕራፍ ላይ ሲደርሱ። እርግጥ እንዳልከው አሁን ባለው ደረጃ ያን ያክል የሚያሳስበው አይደለም። እንግዲህ ከዚህ ጨዋታ በፊት ያደረገው የመጨረሻ ጨዋታ ኖቲንጋም ፎረስትን ሲያሸንፍ አሁን የጠራቸው ተጫዋቾች ከቡድኑ ጋር አልነበሩም። ግን ምን አይነት ጥራት ያለው እግር ኳስ እንደተጫወተ ቡድኑ ተመልክተናል እና ያን ያክል እዚህ እዚህ ስቴፕ ላይ አሳሳቢ አይደለም። ግን ውድድር እየገፋ ሲሄድ የበለጠ እስኳዱ ከጉዳት ነፃ መሆን ተገቢ ይመስለኛል። በቀደመው ፎርማት እንግዲህ በ32 ቡድኖች መካከል የነበረው ፎርማት እጅግ በጣም ሌላ ነው። ይሄኛው ፎርማት ደግሞ ሌላ ነው። አርሰናል በመጀመሪያው አመት በአዲሱ ፎርማት ቶፕ ኤይት ወይንም ደግሞ እስከ ስምንተኛ ያለውን ደረጃ ያለ ችግር ፈጽመውን እንግዲህ ወደ ሁለተኛው ዙር ማለፍ የቻለው በጥሎ ማለፍ ጨዋታዎች ላይም የገጠሙትን ፈተናዎች በሙሉ በብቃት የተወጣበትን አጋጣሚ እናስታውሳለን። ና ለሁሉም ነገር ዝግጁ መሆኑ ከዚህኛው እስኳ ዴብዝ ጋር ሲገናኝ እንግዲህ የሚፈጥረው ስሜት እጅግ በጣም የላቀ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። እንግዲህ ሁለቱም ቡድኖች ከአራት ሳምንት ጨዋታዎች በኋላ አንድ ጨዋታ ተሸንፈው ሶስት ጨዋታዎችን አሸንፈው ማግኘት ከነበረባቸው 12 ነጥብ 99 ነጥብ አሳክተው እንግዲህ ለሻምፒዮንነትም እየተፏከሩ ከዛ ውጪ በጥሩ አቋም ላይ እንደሆኑ በሚገባ እያሳዩ ይመስላሉ። በእርግጥ በላሊጋው ሻምፒዮኑ ቡድን ማን ነው? ወይ ሪያል ማድሪድ ነው ወይ ፉትቦል ክለብ ባርሴሎና ነው። ስለዚህ አትሌቲክ ቢልባኦ ይህንን ዋንጫ ያነሳል ማለት እጅግ በጣም ከባድ ነው። በእርግጥ ከዚህ ቀደም ስምንት ጊዜ ላሊጋ ዋንጫ አሳግቷል። በእንግሊዝ እንግዲህ አርሰናል የሊጉን ዋንጫ ለማንሳት ከፍ ያለ ግምት ካገኙ ቡድኖች መካከል ከሁለት ቡድኖች መካከል አንደኛው ነው። ምናልባት መንገዱ ላይ ሊቆም የሚችለው ሊቨርፑል ነው እና በሁሉም ነገር የተሟላ ዘንድሮ ወይም መቼም የሚባልለት አይነት ቡድን ይመስላል። አርሰናል አንድ ጊዜ ዋንጫ ካነሳ በኋላ በራሱ የመተማመን ስሜቱ እጅግ በጣም ከፍ ይላል። ግን ቀድሞ ከሌሎችም ቡድኖች ቀድሞ በተለይ ከነ ቼልሲ ማንቸስተር ሲቲ አንጻር ቀድሞ ዋንጫ ማንሳት የነበረበት ቡድን ነው። አንዳንዴ እድልም ይፈልጋሉ እያስብላል። የጥሎ ማለፍ ጨዋታዎች ማ እንደሱ አይነት ነገሮችም ይነሳባቸዋል። ምክንያቱም በዘጠና ደቂቃው የሚገጥም ጉዳት ሊኖር ይችላል። ቀይ ካርድ ሊኖር ይችላል። እንግዲህ አርሰናል ከእንደዚህ አይነት ነገሮች ነጻ ሆኖ ብዙ አልተመለከትንም። የፍጻሜው ጨዋታ ከባርሴሎና ጋር በነበረ የፍጻሜ ጨዋታ የየንስ ሌማን ቀይ ካርድ አንዱ እድል ከአርሰናል ጋር እንዳልሆነ ጥሩ ማሳያ ነው። የፍጻሜ ጨዋታ ነው፣ ብዙ ዝግጅት የሚደረግበት ነው። ዝግጅቱን ሁሉ ሌላ መልክ የሚሰጥ ቀይ ካርድ ነው። ገና 16 18ኛው ደቂቃ ላይ የንስ ሌማን የተመለከተው ሮብን ቫምፐርሲ ከባርሴሎና ጋር ድጋሚ የደጋፊው ጩኸት ፊሽካ እንዳልሰማ አድርጎኛል። ናጌልስማ የሚል ምልክት ነበር ነበር ሲያሳ የህዝቡን እያሳየ ተቃውሞውን ሲያሰማ አርሰናል አንድ ለባዶ እየመራ ነበር። ሰርጆ ቡስኬት ራሱ ላይ ጎል አስቆጥቶ አንድ ለባዶ እየመሩ በነበረበት ሰዓት ነው የቡድኑን ቁልፍ ተጫዋች በቀይ ካርድ ያጡት። ስለዚህ ለሌላ አይነት የጨዋታ እቅድ የመገደድ አይነት እና ጨዋታ ላይ ወሳኝ ተጫዋች በጥሎ ማለፍ ወቅት በጉዳት የምታጣበት እን እንዲ አይነት ነገሮች ሊገጥሙ ይችላሉ እና አንዳንድ ጊዜ የሻምፒየንስ ሊግ ዋንጫን ለማሳካት ብዙ ነገር ከጎን ሊሆን ይገባል ማ ያ እንግዲህ ባየር ሙኒክ፣ ኢንተር ሚላን፣ አትሌቲክ አትሌቲኮ ማድሪድ፣ ክለብ ብሩዥ፣ ኦሎምፒያኮስ፣ ላቪያ ፕራሃ፣ ካይራት አልማቲ እንደዚሁም ደግሞ አትሌቲክ ቢልባኦ እነኝህን ቡድኖች ነው የሚገጥመው። ከተለያየ የተለያዩ ሀገራት ቡድኖች ናቸው የጀርመን የእንግሊዝ የጣሊያን እንደዚሁም ደግሞ የቤልጅየም፣ ግሪክ፣ ቼክ ሪፐብሊክ ከዛ ውጪ ሌሎች የሌሎች ሀገራት ክለቦችን እንደዚሁ በተቃራኒ የሚገጥምበት ነው ከካይራት አልማቴ እንግዲህ በዚህ ረገድ ትኩረትን የሚስብ ቡድን ነው፣ አዲስ ቡድን ነው በሻምፒየንስ ሊግ ሲሳተፍ። ባየር ሙኒክ፣ ኢንተር ሚላን፣ አትሌቲኮ ማድሪድ እንደዚሁም ደግሞ አትሌቲክ ቢልባኦ እነ ቡድኖች መጠነኛ ፈተና ሊሰጡት ይችላሉ። ግን የአምናው ልምድ እጅግ በጣም እንደሚያግዘው ጥያቄ የሚነሳበት ጉዳይ አይደለም። እንግዲህ አዲሱ ቡድን የካዛኪስታን ቡድን ነው ካይራት አልማቲ። ትኩረት ይስባል። ስምንት ጨዋታዎች እስከ ጃንዋሪ ድረስ አርሰናል ከማክሰኞ ጀምሮ የሚያከናውን ይሆናል። በስኳድ ጥልቀት የተሻለ ቡድን እንደሆነ በሚገባ ተመልክተናል። ያንን አጋጣሚ በሚገባ ሊጠቀም ይችላሉ ወይ? አምና የነበረውን የግማሽ ፍጻሜ ጨዋታ እናስታውሳለን። ጥቃቅን ስህተት ነው እዛ ቦታ ላይ ያቆመው። ዘንድሮ ከዛ ልምድ በመነሳት እንደ 2005/6 የፍጻሜ ተፋላሚ የሚሆንበት እድል ከፊቱ አለ። እናንተስ አርሰናል ዘንድሮ ምን ያህል ረዥም ርቀት ይጓዛል? ካለውና ከሚታየው አንጻር ሀሳብ አስተያየት ስጡን። ስላዳመጣችሁን ሀሳብ አስተያየት ስለምሰጡን እንደዚሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ ስለምታደርጉ ከልብ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።